ያገኝ እኔ አላምንሽም። ደዛ ነው በቃ፣ በእናትሽ እንደው አንቺ እንጃ እናት ካለሽ በቃ እኔም እናት ነኝ። ደዛ ነው የተበጣበጠ ነበር። የተበጣበጠ የነበረው ደግሞ ያንቺ ለሚሆነው ለእኔ ለማይሆነው ሰው ነበር የኔ ኑሮ። ትንሽም በጣም ብዙ ነገር አሳሰብብኛል መሰለኝ፣ እና አንቺንም መስተብልሻለሁ። ግን በቃ ካምባና ደግሞ የደስተኛ መሆን እንፈልጋለሁ። በስርዓት ልጅ የማታደግ እፈልጋለሁ። ማለት ጥሩ የሆነ ቤተሰብ ነው እንዲኖር እንፈልጋለሁ። እና አንቺ ደግሞ በጣም የረበሽ እኔ ነበርኩ። እዚህ ከህይወታችን ወጡ ለአኑን ይበቃው አለኝና ምናምን ነገር ብለው፣ ግን ሳይሽ የእውነቱም አንተ ወጫልሽ መሰለኝ

የምሬ ነው። አላገኘሁም። ለእሱ አታስቢውም። ልጄ የሚባለውን ትልቅ እግዚአብሔር ሰጥቶሻል። ስለዚህ የታደልሽ ነሽ። ያን እድልሽን ደግሞ ከአኑ ጋር ግን ደስተኛ በት። ሰላም ሰላም። ቤተሰቦች እንዴት ናችሁ? እግዚአብሔር እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ባላችሁበት ሁላችሁም ሰላማችሁ ብዝት ይበልልኝ። ደህና ናችሁ ወይ? ሰላም ነው ወይ? ጤና ሁሉም ነገር አማን ነው፣ እግዚአብሔር ይመስገን። ያው እየሰማችሁ ያሉት ነገር ቃሌን አክብሬ ያለው ባይዘ ቤተሰቦች፣ ኪያ እያዳመጥሽው አልነበረም? በስትክክልና ምን እያላችሁ የነበረና ቃሌን አክብሬ ሲጠራኝ ሄጄ ሁሉንም ነገር ሰምቻለሁኝ አይደለ? በቃ የሚያስፈልጉትን ነገሮች ሲሆን ሁሉ ነገር እንትን ብያለሁኝ። አኑንም ቻው ለማለት ሄጃ አለኝ። በቃ ቻው፣ ከዚህ በኋላ እኔ እናንተ ጨርሰናል ብዬ ቻው ለማለት ሄጃ አለሁ። እሱንም ማለት ነው በስ ትክክል አኑ ቻው መባባል አለብን፣ እኔ እናንተ በሰላም መለየት አለብን ብዬ ቻው ብዬ ዋለኝ። እሱንም ቢሆን ነው የምላችሁ። ግን ደግሞ ዛሬ ሰላም ደውላልኝ ነበር፣ እና ለምን ደወለች አልገባኝም። ወይ አኑን ቻው ስላልኩት ደብሯት ሊሆን ይችላል አላቅም። ወይ ደግሞ ያኔ እዚህ መቆየት ሰላማን እያነሳው ከሆነ አላውቅም። ግን ደግሞ በጣም ላገኝ ልታገኝ እንደፈለገች ውስጧ እንዳዘነ ማለት ያው አንዳንድ ጊዜ የሰው ልጅ ከአወራሩ የምትረዱት ስሜት አለና ያ ነገር እያየውባት ነበር። እና ሁኔታዎቹ ደስ አይሉን ነበር። ባለፈው ካያችሁት እሷንም ሊመታት እየሞከረ ምናምን የሚያደርጋቸው ነገር የአኑ ተግባር ናቸው ብሎ ለማሰብ ትንሽ እየከበደኝ ያለው ምክንያቱም እያደረገ የነበረው ነገር የሆነ የእሱ ተግባር አይመስልም። እሱ ሊያደርገው የሚገባ አይነት ነገር አይመስልም ነበር ስናየው ማለት ነው። እና ያ ነገር ትንሽ ግራ ጋብቶ የነበረው እውነት ለመናገር ከሆነና ባየሁት ቁጥር ሁኔታዎቹ ምናምን ነገር እያ መንጓት መጣው ወይ እኔ ማመን ስላለብኝ ይሁን ወይ ጅሎኝ ይሁን አላውቅም። እሱ ነገር ላይ ግን ደግሞ በቃ ሁኔታዎቹ ያሳምናሉ፣ እውነት ለመናገር ከሆነ አላቅም እርጉዝ ነበረች ተብሏል፣ እሷም እርጉዝ እንደሆነች ተናግራለች። አሁን ደግሞ መልሶ አኑ እርጉዝ አይደለችም ስትል ማለት ቪዲዮንም ቀድሜ እያየሁት ነበረ። እርጉዝ እንዳለች ምናምን ነገር ትነግሪያታለች ምናምን ነገር የሆነ ትነግሪያታለች፣ ትእዛዝ ነገር አድርጎ እየነገራት ነበር የሚመስለው። እኔ ብቻ እኔን ልብ ብዬ አየሁት ወይስ እናንተም ልብ ብላችሁ አይታችሁታል? የሚለው ነገር እኔንም ግራ እያጋባኝ ስለሆነ ማለት ነው ግን ደግሞ እንደ እኔ በቃ እሷን ማለት ልትለኝ የፈለገችው ነገር ማወቅ ስለምፈልግ ልትለኝ የፈለገችው ነገር መስማት የምትፈልገውን ነገር ማወቅ ስለምፈልግ ነው። ምንድን ነው ልትለኝ የፈለገችው? ልሰድበኝም ሊሆን ይችላል ልትመታኝም ሊሆን ይችላል። ግን ይሄ ከሄድኩኝ በኋላ በሰሟት ብዬ ደግሞ መቆጫት አልፈልግም። ድጋሜ መመለስ ወይ ደግሞ አንድ ታክሲ አይደለም ተመልሼ መጥቼ ምንድን ነው ልላት አልችልም ና የሆነ በኋላ ላይ ወይኔ በሰሟት ብዬ ከምቆጭ አሁን ላይ በደንብ ባናገራት ደስ ይለኛል ብዬ ነው ማስበው። ና እየመጣች ነው፣ ደውላልኛለች። ግን ደግሞ እየታይቺ ነገር አደለ? ባገኛት ምናምን ነገር ያለውን ነገር ምናምን ነገር ማየት እንችላለን ብዬ አስባለሁ። ማለት ሁኔታዎቿ ምናምን ነገር ልጅ ያለበት ጤንነት ምናምን ነገር እኔ እርጉዝ ሲባል በጣም ነው ምሳ ሰውነት ለመናገርኩ ሆነ በጣም ከምነግራችሁ በላይ ስስት ነው ብለው ከኔ ተፈጥሮ ጋር ያለ ነገር ይሁን አላውቅም፣ ግን የሆነ ውስጥ ላይ ልጅን ጨቅላ ነገርን ስለሆነ የሚይዙት አለ አይደለ፣ እንትን ነው ደስ አይልም። በቃ የሆነ እንደዛ ስቱን ምናምን ነገር ሴት ልጅ ምናምን ነገር የሆነ ያሳዘነኛል። እርጉዞን አሁን ከአኑ ጋር ተማምና ብዙ ነገር አድርጋውን፣ አሁን መልሶ ደሞ አኑ ሲክዳት ደስ አይልም። ስሜቱ እኔ በጣም ነው የሚያስጠላኝ። እውነት ለመናገር ከሆነ ቤተሰቦች በቃ እኔ እኔ እንጃ ማለት ሴት ልጅ ላይ በቃ የሴት ልጅ ህይወት የሚበላሸው በእንደዚህ አይነት ነገር ነው። አንድ ወንድን ትወዳለች፣ ከዛ በኋላ አብራ ለመሆን ትሞክራለች። ከዛ በልጅ አስረዋለሁ ብላ ወደ ማርገዝ ስትገባ ራሷን ነው የምታስረው፣ እሱን አይደለም የምታስረው። ምክንያቱም እሱ እንደፈለገ መሆን ይችላል። ዘጠኝ ወር ሙሉ ልጇን ተሸክማ ምትቆየ እሷ ናት። ከዘጠኝ ወር በኋላ እስከ ሶስት አመት በጀርባ እያዘለች እየተንከባከበች ከዛም በላይ በጣም ብዙ አመታትን ለልጅ የሚደረጉትን ነገሮች በሙሉ የምታደርገው እናት ናት እና እናትነቷን በጸጋ ብትቀበለው ደስ ይለኛል። ማለት ግን ደግሞ ቶፋም እናትነቷን እንዲያከብርላት እፈልጋለሁ። እኔ በቃ እናት ከሆነች እርጉዝ ከሆነች በቃ አሁን ላይ እንትን አልተላባት ደግሞ እኔ ነኝ። በእርግጥ ህይወቷ ላይ እንቅፋት እየሆንኩኝ ያለሁት ብዙ ነገሮችን እያደረግኩ ያለሁት ትናንትና በጣም ይቅርታ እውነት ለመናገር ከሆነ ግን የሚለኝን ነገር አድርጌ የሚሄድ ስለሚፈልግ አሁን ቻው ብዬ ነው የሚሄድ የፈለኩት። በቃ ቻው ብዬ በሰላም በቃ ይሄ እንደተጣላ ሰው ምናምን ነገር ከእሷ ጋር መሆን አልፈልግም፣ ሆነ ከእሱ ጋራ እንደተጣላ ሰው ምናምን ነገር ይሄ ክፉ እንደሆነ ሰው ምናምን ነገር መሆን ስለማልፈልግ፣ ነገ ሲወልድም ጥሩ ነገር ሲያገኝ መጥፎ ነገር ሲያገኝ አይዞህ፣ ጥሩ ነገር ሲያገኝ ደግሞ እንኳን እንደ ሳለህ ልለው እፈልጋለሁ፣ እንደ ጓደኛ በቃ ፍቅረኛ መሆን ካልቻለን ጓደኛሞች መሆን እንችላለን። ስለዚህ ያን ጓደኝነታችንን ደግሞ በጠላ አድርገን ከሄድን እንኳን ጓደኛሞች ምንም መሆን አንችልምና

ማለት ከዛሬ ያለው ነገር ምናምን ነገር፣ ማለት አውቃለሁኝ፣ አንቺም ሴት ነሽ እኔም ሴት ነኝ። በእርግጥ ልንጎዳዳ እንችላለን ምናምን ነገር ሁኔታዎቹ፣ ምናምን ነገር ያሉት ነገሮች ደስ የሚል አልነበሩም፣ በእኔና በአንቺ መሃል የነበሩት። ግን እንድታወሪኝ እፈልጋለሁኝ። እኔ ይኸውልሽ፣ በጣም ትንሽ ቀን ቀረች። ትንሽ ቀን ስልሽ ቀናቶች ራሱ ላይሆን ይችላሉ፣ ግን ደግሞ መስማ መናገር የፈለግሽ ነገር ልሰማሽ ነው የመጣሁት። አይ፣ በቃ እስካሁን ብዙ ነገር አድርጌያለሁ። አስደብርሽ ሆን ይችላሉ፣ ግን ይቅርታ ማለት በቃ እኔም መጥፎ ነገር አስቤ አልነበረም። ለሁሉ ነገር ያደረኩት ለአኑና ለልጃችንም ለሁሉም ነገር ስለነበረ ብዙ ነገር ያደረኩት ግን በቃ ማንም ሰው አልተረዳኝም መሰለኝ። እና እኔም ብዙ ብዙ አጠፋው መሰለኝ። ማለትሽም ጋርጋላም ስለሆንኩኝ በጣም ብዙ ነገር አሳሰብብኝ አይደለ መሰለኝና አንቺንም አስተርድልሻለሁ ግን በቃ ከአምባላ ደግሞ የደስተኛ መሆን ነው እምፈልገው። በዚህ ስርዓቱ ልጄ የማታደግ ይፈልጋለሁ። ማለት ጥሩ የሆነ ቤተሰብ ነው የሚኖረው እንዲኖር የሚፈልገው እና አንቺ ደግሞ በጣም የረበሽ ነው። በቃ አኑንም ትኛች ና በቃ ከቻልሽ ከህይወታችን ትውጪ ይፈልጋለሁ። ማለት በቃ ከትረ ማለት አትረጅኝም ብዬ አላስብም። ትረጅኛለሽ፣ ሴነች ግን በቃ እንድትተዋን ይፈልጋለሁ። በቃ ካምፓላ ወደ ህይወታችን እንዳመጭ ይፈልጋለሁ። ማለት ትላንትና ጠርቼ ቅርታ ላልኩት ማለት ጠርቼ ቻው ላልኩት ከሆነ በቃ እሱ የኔና የአሁኑ የመጨረሻው ቪዲዮ። በቃ እንደዚያ ማድረግ አልነበረብሽም፣ ግን በቃ ይሁን፣ ታዩሽ አለፈ። እንደዚያ ማድረግ እንዳልነበረብኝ አውቃለሁ። እና በቃ ከቻልሽ፣ እኔ በቃ ግን፣ እኔ ግን እንደዚህ እንድታስቢ አልፈልግም

ማሳየት ነው እንጂ እንደዚህ ሊሄድ ነው ማምገር ብለሽም ማውራትም አልነበረብሽም ግን በቃ ይሄን እሺ በእርግጥ አዎ ልክ ነሽ ማራዘም ልክ አልነበረም አይኔንም ብታመም ማራዘም ልክ አልነበረም ደግሞ ያራዘምኩትኝ አውቃለሁ ለሁለት ሳምንት ብዙ ነው ለሳምንት አጭር ይመስላል እንጂ ለካ በዝቶብኛል እኔም ቀኑ እውነት ለምናገር ከሆነ ግን ደግሞ አይዚ አሁን ላይ በጣም በጣም ትንሽ ቀን ለቀረች ስለዚህ አንቺ ካኑ ጋራ ደስተኛ ለመሆን እንደዚህ እየተጨቃጨቃችሁ እኮ በቃ ችግር የለም። አንቺ ብቻ ከህይወታችን አንቺ ብቻ በቃ ሂጂ እንጂ ችግር የለም። እኔ እሱን አስተካክላለሁ። ፍቅር ግን በቃ በቃ በሚሰራው ድራማ ነው እንደዚህ እና አንቺ ብቻ ችግር የለም እናንተ ግን በቃ ሁሉ ነገር ታዩና አንቺ ከእዩታችን ውጪ በቃ ከአሁን በኋላ እንዳትረዱሽ ማለት በቃ በውሳኔሽ ፀኝ እና በቃ ከአሁኑ አራዘምኩት እንዳትዪ ሳትዪ በቃ ማራዘም ከዚህ በኋላ አላራዘም። እርግጠኛ ነሽ። በቃ አንቺ የምትረጂኝ ከሆነ በቃ ለልጅ ስት ለእኔን ታይኝ። በቃ ግን በቃ ለልጅ የምታዘኝ ከሆነ በቃ በእናትሽ አኑን አታይኝ። በቃ አኑን ታዩ በእናትሽ የምሬ ነው።

ለአንድ ሰው ውስጥ ቆረቆሪ ምናምን ነገር አሁን ያንን በጣም ነው ማፈቅረው በጣም በጣም በጣም ማለት እሱ ይችላል ሊደብር ይችላል፣ ግን ደግሞ በቃ ይሄ እውነታ ነው። ማለት ሁለታችንም ግን ደግሞ በቃ እዚህ ጋር ደግሞ ልጅ የሚባል ነገር አለ። በቃ ብዙ ነገር ይሄ ነገር አንቺም ከልጅ አባት ጋር መሆን እንዴት ነው አይከብድሽም? ከዚህ በቃ በእናትሽ በቃ እኔ ጃክ ያ እኔ ያ አይደለም ግን በእናትሽ በቃ ከአምባ ላውዲያቶች እንዳትመጭ በእናትሽ እኔ አላምንሽም እዛ ነው በቃ በእናትሽ እንደ አንቺ እንጃ እናት ካለሽ በቃ እዛኝ እኔ እናት ነኝ እዛ ነው እና በእናትሽ የምትውጀት ከሆነ በቃ እንጃ እናትነት ከባድ ነው እና በቃ እኔ ደግሞ ልጅ ያለአባት ማሳደግ አልፈልግም ለዛ ነው እንደዚህ እኔ ያለአባት ልጅ ማሳደግ አልፈልግም ደስተኛ መሆኑ ፈልገው እኔ በዚህ ሰዓት በጣም የከፋኝ ነው። አኑም ከእኔ ጋር እየሆን አይደለም እና በቃ እንዳትመጭ። እኔ ማለት እንዳትመጭ እያልኩሽ እያባረርኩሽ ነገር እኮ አይደለም። ጥሩ ሴት እንሻቃለን፣ ግን ግን ደግሞ ከዚህ በኋላ በእርግጥ ፍቅረኛው ሚስቱ የምትሆኝለት ብቻ አንቺ ነሽ። ይሄን እያልኩሻለት ግን በተቻለሽ አቅም አኑን እንዳልጎዳችሁ እኔ አልጎዳም። ምን ማለት ሁኔታችሁ የመስማማት አይደለም። አዎ እሱ እኮ እንደዚህ የሚሆንብኝ ያ ነገር በእኔ ምክንያት ነው። እኔ ልክ ስር ከጎን ያ ነገር እንደሚስተካከል አውቃለሁ። አዎ እኔም እርግጠኛ ነኝ። አንቺ ብቻ ነኝ። እኔ ልሄድ ነው። የእውነት ልሄድ ነው። ሙሉን ነገር ጨርሻለሁ። አሁን ላይ ሻንጣ ውስጥ ያልከተትኩትን ልብስ ብቻ ነው ለብሽ እራሱ የመጣሁት። ይሄን ያህል እርግጠኛ ሁን እንድትሆኝብኝ ነው ይሄን ያህል እየነገርኩሽ ያለሁት። ተረዳሽኝ አይደለ? ይሄ በደንብ እርግጠኛ እንድትሆኝ ማለት ነው። በቃ ባለው ነገር ላይ ምና ምን ነገር እርግጠኛ እንድትሆኚ ልብሽ ሳል እኔ ማለት አኑ ልጁ ላይ ካልተስማማ ለእኔ ደውይልኝ። በማታችሁ ልገባ አይደለም እሺ። ለእኔ መደወልሽ በእርግጥ ሰላም ነሳሽ ይችላል ግን ተፈፋ አለ ቢያንስ ተረዳሽኛል ማለት እያረገሽ የነበረው ነገር ደስ አይልም ነበር። የምር እያስፈራራሽ ነው አሁን። በቃ ማለት ማስፈራራችሽ በቃ ለኪያ እንደዛ ቢያት ልጅ እንደሌለ ልጅ እንደሌለ ንገሪያት፣ ምንም ነገር ግንኙነት እንደሌለ ነው አንቺ አንቺ እና ቶፋ ለማናደድ እንደሆነ ዶነ ምናምን ነገር ንገሪያት፣ ምንም እንደሌለ ልጅ እንደሌለ ምናምን ነገር ብቻ። ታኒም በቃ አንዴ ለካሜራ ዝም ብዬሽ ፈልጌ ነው ብሎ ነበር እንደዛ ያስወራኝ

ራሴ መቆጣጠር ያቅተኝ ስላን ያለኝን ስሜ ስናምን ነገር ሚዲያ ላይ አውጥቼ ይፈጥጭሻለ። በተለይ ደግሞ እርጉዝ መሆንሽ ከታወቀች በኋላ ያለብኝ እኔ ሚዲያ ላይ። ግን ችግር የለም፣ ለፍቅር ብዬ ነው

ይማለት እንዲህ በሰላም ስላሪች ደስ ብሎኛል። ትናንትና ማኑን ጠርቼ እንደዚህ ያሉትኝ ማለት በሰላም ከሁሉም ሰው ጋር መለያት ስለምፈልግ ነው በ በሰላም ከሁሉም ሰው ጋር ሰላም ሆኜ መለየት ስለምፈልግ ነው። እዛም ሄጄ ከምረበ ማለት ሁኔታዎችም ነገር ከሚያስጠሉኝ ከአንቺ ጋር

ገባሽ አይደለም ማለት ከቤት ውስጥ ወይ ደግሞ ስልሽ ወጣ ከላይ ከናይ በፍቅር ተጎድቼ ማለት በቃ ይሄን ያህል ለሱ ፍቅር ኖሮ የሚያምር ነገር ሳይሆን በቃ አፈቅረው ነበር። ለሱ ትንሽ ስሜት ነበር በቃ ግን ደግሞ በቃ እኔ አንኑ ከወቅቱ በኋላ ለሱ ያኔ ስሜት ቀንሷል። በቃ ጭራሽ አሁን ደግሞ እንኳን ለአስብ ይቅርና ለሱ ምንም አይነት ስሜት የለኝም። ምንም አይነት እናት እና እሱም ደግሞ ያደረገው ነገር ስላወቀ ከጓደኛዬ ጋር ያሁሉ ነገር ስላደረገ ከህይወቱ ጭራሽ ወጥቶ ነበር ከህይወቴ ግን ግን ተወፋ ሄዶ ብቻ እንጃ ገንዘብ ሰጥቶት ሊሆን ይችላል። ሜቢ ብቻዬን አድርጎ ወደ እህቴ እንዳይመጣ አደረገ። እኔ ደስ

አይነሳነ ሊሄድ ስለሆነ ይሁን አላውቅም። ማለት አሁን ላይ ሰሌ በደህና መምጣት የምችል ሰው አይደለሁም። የሚሄደ ወርቅ ቦታ ነው። አኑ እንዲጎዳ ደግሞ አይፈልግም። ስለዚህ እንዳይጎዳ ደግሞ ልትረጂ የምትችይው አንቺ ነሽ። እሺ አለ። ስለዚህ እግዚአብሔር ይመስገን፣ ፈጣሪ ሁለታችሁም ቢያንስ በልጅ ባወርኳቸዋል። ልጄ የሚባለውን ትልቅ እግዚአብሔር ስጥል። ስለዚህ የታደልሽን ያን እድልሽን ደግሞ ከአኑ ጋር በደንብ ተጠቀሚበት በደንብ ልክ እኔ ስርቅላችሁ የእውነት ነው የምልሽ። አኑም ይመለሳሉ ልፈንሽ፣ ምክንያቱም ከኔ ጋራ ደስተኛ አልነበረም። እውነቱን ስነግርሽ ማለት ነው። ከእኔ ጋራ ደስተኛ የነበረበት ጊዜ በጣም ትንሽ ነበር። በጣም በጣም ትንሽ ነበር። መፈቃቀሩ እንታዩና ከየሹ ቪዲዮቻችን አብዛኛውን ጊዜ እኔና አኑ ወይ ጠረጥረኛል ወይ የሆነ ሁኔታዎች ምናምን ነገር ሰላም ሆነን እንድናሳልፈባቸው የነበሩት አልነበሩም። ግን ከአንቺ ጋር ደግሞ ሳያቸው የሆነ ደስተኛ የሆናችሁበት ጊዜ ይበዛ ነበር። ስለዚህ እውነትም ከአንቺ ጋር ቢሆን የበለጠ ደስተኛ ግን አንቺ እንደ እሱ ጎጆ አልፈልግም ማለት ሴት ነኝ ማለት ደስተኛ ካልሆንኩበት ፍቅር ስለዚህ አሁን ደግሞ ሲሄድ ሌላ ቦታ እግዚአብሔር ለእኔ የሚሆን ሰው እና ይቅርታ እሺ፣ በጣም ይቅርታ። ማለት ብዙ ሰው ላስቀይም ይችላል፣ በሰረሁት ነገር ማለት አኑን አፍቅሬ ነው። እና መጀመሪያ አኑን ብዙ ድራማ ምናምን ነገር ነበር፣ ያው ነገር ላደርገ እንጂ ግን ነገር አንቺን ማስቀይም ይችላል ብዙ ንግግር ተናግር

ሰው ግን በመሄድ ደስተኛ ሲሆን ትንሽ የምር ትወደዋለች። ከአይና ላይ ተረዳሁት ስ ነው በጣም ነው የምትወደው። እሱም ከዚህ በኋላ እሷን መውደድ ጀምሮ ማለት ልጃቸውን በፍቅር ያሳድጉ። አንተ ሳይሆን እውነትም ላይ ከአኑ ጋር ደስተኛ ከሆንበት ይልቅ ያልሆንበት ይበዛል፣ እና ከእሷ ጋር ደግሞ ደስተኛ ይሆናል። አይመስልም? ከእሷ ጋር ደስተኛ ነው። ለማንኛውም ይሄን ነበር ለወር ነበረው። ከሰላም ጋር እንደዚህ አይነት ባህል ያላት ብዬ አላስብም ነበር። በጣም ተረጋግታ ያወራችን፣ እውነት ለመናገር ከሆነ በጣም እርግጥ ብላ ነበረ ስታወራኝ የነበረው ሁኔታዋ ምናምን ነገር የሱ አይመስልም። ይንቅ እቅ እናንተ ንም ቻው እዚህ መሆኔ እስካሁን አስፈላጊ አልነበረም። ከዚህ በኋላም አስፈላጊ አሁንም ነው ለአንተ ነበር አስፈላጊ ሊሆኑ ይችሉ ለአንተ እና ለምንቴ ቅረጹኝ እንድላችሁ እንድላጡ። ከዛ ውጪ ይሁኑን ነገር የለም። ለማንኛውም ቻው፣ ከዚህ በኋላ ላገኛችሁ ስለማልችል ነው።